ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ፋና ፖድካስት ተጀምረዋል። የዛሬው ፖድካስታችን እንግዲህ ከስቱዲዮ ወጣ ብለን አንድ ግዙፍ ማዕከል ውስጥ ነው የምንገኘው። ይህ ማዕከል አዲስ ኢንተርናሽናል ኮንቬንሽን ማዕከል ይባላል። ማዕከሉን ጠቅላይ ሚኒስተር አብይ አህመድ እና ከንቲባ ዳነች አቤቤ በተገኙበት ሰሞኑን ተመርቆ ተከፍቷል። ይህንን እንግዲህ ፋና ፖድካስት ሊያስጎበኛችሁ እዚህ ግቢ ውስጥ ተገኝቷል ማለት ነው። ተከታተሉ። እንደምንለሽ። የአዲስ ዓለም አቀፍ ኮንቨንሽን ማዕከል አክሲዮን ማህበር ዋና ስራ አስፈጻሚ እንኳን በስለመጣሽንሽ ማብራሪያ። መልካም። አሁን ያለንበት የኮንቨንሽን ማዕከሉ ሎቢ ወይም የእንግዳ መቀበያ ቦታ ነው። እዚህ እንግዳ መቀበያ ላይ እንደምታዩት ሬሴፕሽን አለ። ከሬሴፕሽኑ በላይ በየጊዜው የሚደረጉ ኩነቶች እዚህ ላይ ይጻፋሉ። ለምሳሌ አሁን የምረቃ ጊዜ ስለሆነ እንኳን ለምረቃው እንኳን በሰላም መጣቸው የሚል በተለያዩ ቋንቋ እየተጻፉ የምናገኘው ከዚህ ጋር የምናገኘው እንግዶቻችን ወይም ጉዳይ ያላቸው ባለጉዳዮቻችን የሚያርፉበት ነው። በሚያርፉበት ጊዜ በጣም ዘና የሚሉበት በጣም ደስ የምል ስዕል በጣም በትልቁ አለ። ፎቶዎቹም ኢትዮጵያን የሚገልጹ በዚህ ጋር ይታያሉ። እዚህ ጋር ደግሞ ሆልዲንግ ሩም አለን። ቪአይፒዎች ሁነት ኩነቶች እስከሚጀምሩ የሚያርፉበት ቦታ አለ። ከዚህ ቀጥለን የምንደው ባለጉዳዮቻችን መሄድ ወደሚፈልጉበት እያንዳንዱ ቦታ እንቀጥላለን ማለት ነው። አመሰግናለሁ። እንግዲህ ይሄ ኤግዚቢሽን ማዕከል በዋናነት ለኤግዚቢሽንና ለኮንቨንሽንና ለኤግዚቢሽን ነው የተዘጋጀው። ዋናው ነገሩ ኮንቬንሽን ነው ሆነ ኮንፈረንስ ወይም ስብሰባ መሰባሰብ ቦታዎች ነው በማይስ ወይም በሚቲንግ ኢንሴንቲቭ ኮንፈረንስ እና ኤግዚቢሽን በሚለው ኢንዱስትሪ ውስጥ ያንን ሚና በኢትዮጵያ ውስጥ በከፍተኛ ደረጃ ለመጫወትና የኮንፈረንስ እና የቱሪዝም ማዕከል ከተማችን እና ሀገራችን ለማድረግ ታስቦ የተቋቋመው ማዕከል ነው። ይህ ማዕከል ከሌሎች ማዕከላት አዲስ አበባ ውስጥ ካሉ አገራችን ማዕከላት ምንድን ነው ልዩ የሚያደርገው ምንድን ነው? መልካም። የማይስ ኢንዱስትሪ ወይም የሚቲንግ ኢንሴንቲቭና ኮንፈረንስ ኤግዚቢሽን ክራይቴሪያዎቹን አስፈላጊ ጉዳዮችን ሁሉ ያሟላ ነው። ለምሳሌ በዚህ ውስጥ ሁለት ትልልቅ አደራሾች አሉ፣ የስብሰባ አደራሾች አሉ። እነዚህ ሁለቱ ትልልቅ አደራሾች የኤግዚቢሽን መሆን የስብሰባ የስብሰባም እዛው ሳለ የኤግዚቢሽንም ሊሆኑ በሚችሉበት ሁኔታ ነው እየተዘጋጁት። ከዛ ባሻገር ስምንት መለስተኛ ና አነስተኛ አደራሾች አሉ። ሌላው ጋለሪ አለን። እነዚህ በድምሩ በአንድ ጊዜ እስከ 10 ሺህ ተሳታፊዎችን በወንበር ሊይዙ የሚችሉ አዳራሾች ናቸው። ስለዚህ አንደኛው በትልቅነቱ አዎ። ከዛ ውጪ ደግሞ አውትዶር ደግሞ ውጪ ላይ የምናችው በአንፊ ኤሪያ ላይ በውጭ መሰባሰቢያ ከዛም ከፍ ብሎ ያሉ ቦታዎች አሉ። እነዚህ ወደ 15 ሺህ ካሬ ይሆናሉ። በአንድ ጊዜ ከ15 ሺህ ካሬ በላይ ናቸው። በአንድ ጊዜ እስከ 50 ሺህ ሰዎችን ማስተናገድ የሚችሉ ቦታዎች ናቸው። ከላይ በአራተኛ ፎቅ ላይ የምታዩ ስምንት አነስተኛ መካከለኛ አዳራሾች በአንድ ጊዜ በድምሩ ሁሉ ቢያዙ እስከ አስር ሺህ ተሳተፎችን በወንበር መያዝ ይችላሉ እነዚህ ይሄ እንዶር ነው ሌሎች አገልግሎት የሚሰጡ በየቀኑ አገልግሎት የሚሰጡ ፍሎሮች አሉ ወይም ቦታዎች አሉ አንደኛ ፎቅ ሁለተኛ ፎቅ ሶስተኛ ፎቅ የምንላቸው ለኢንተርፕራይዞች ክፍት ሆኖ ተከራይቶ አገልግሎት የሚሰጡ ናቸው ለምሳሌ በዚህ ውስጥ አራት ሬስቶራንቶች አሉ፣ ሱቆች፣ ካፌዎች፣ ሶስት ባንኮች ዚ ኦፕሬሽናል ናቸው። በትንሹ ሀምሳ ኢንተርፕራይዞችን ማቀፍ ይችላል። ከኤግዚቢሽን ሕንፃው ከኤግዚቢሽን ፍሎሮቹ ወይም ክፍሎቹ ውጪ ያሉት እስከ ሀምሳ ኢንተርፕራይዞችን ማስተናገድ ወይም ለሀምሳ ኢንተርፕራይዞች ልክራይ የሚችለውና ኦፍኮርስ አብዛኛዎቹ ተከራይቶ ስራ ጀምሯል። ያንን የአካባቢውን ህብረተሰብ ኮሚኒቲውን በየቀኑ ሳይቆረጥ ሰርቪ ሊያደርገው የሚችሉ ቦታዎች አሉ ማለት ነው። ስለዚህ አሁን እንሂድ። አሁን ያለ ነው የሁለገብ አድራሽ ፊት ለፊት ነው። ይህ ሁለገብ አድራሽ ሁለገብ የሚያሰኘው አገልግሎቱ ለአንድ ጉዳይ ብቻ አይደለም፣ ሁለገብ ነው፣ ለብዙ ጉዳዮች ነው። ለምሳሌ አሁን ኤግዚቢሽን እየተካሄደበታለው፣ ሲፈለግ ደግሞ የስብሰባ ማዕከል ሊሆን ነው የሚችለው የስብሰባ የመሰባሰቢያ የኤግዚቢሽን መማሳያ የኢንዶር ፐርፎርማንሶችም ለዛ ሁሉ ሊሆን የሚችል ነው። ለዚህ ነው ሁለገብ ወይም ማልታይ ፐርፖስ ሆል የተባለው። እንቀጥል። የኤግዚቢሽን ማዕከላችን እንደምታዩት ሲጀመርም ቴክኖሎጂ ቤዝድ የሆነ ወይም በቴክኖሎጂ ተደግፎ ነው እየተጀመረው። እዚጋ የሚታዩት ሴንትራል ስክሪን ሁለትመቶ ካሬ ስፋት ያለው ነው። ምናልባት በዚህ ሀገር የመጀመሪያው ነው። ወደ ሀገሩ ሲገባም እኛ ጋር ለመጀመሪያ ጊዜ እየጀመረው። ሌሎቹም እንደምታዩት ቡዞች ወይም ማሳያዎች እያንዳንዳቸው ወጥ የሆነው ባለ ስልሳ አምስት ኢንች ቴሌቪዥን አላቸው። እዛ ላይ በተጨመረ ደግሞ ሌሎች ተጨማሪ የተጨማመሩ ስክሪኖች አሉ። ይሄ ኤግዚቢሽን ሲጀመር ጀምሮ በቴክኖሎጂ ተደግፎ እጅግ ከፍ ባለ ደረጃ ነው የተጀመረው። ይህ አዳራሽ ኤግዚቢሽን ከማሳየት ባሻገር የስብሰባ ሴንትር ነው የሚያገለግለው። እንደምታዩት እዛ ላይ ሜዛኔ አለ። እዚህ ላይ ሳውንድ ሲስተም ተሰቅሏል። እዚ ጋ ስክሪን ይታያቸዋል። እዚ ጋ ስቴጅ ሲጨመርና ሌሎች ሁሉ ሲወጡ ወንበሮች ሲደረደሩ የስብሰባ አዳራሽ ነው መሆኑ። ደረጃውን የጠበቀው የስብሰባ አዳራሽ ነው ሆኖ እዛ መጨረሻ ላይ የምታዩት የጋዜጠኞች ቦታ ነው። ሚዛኔ ላይ የምታዩት የጋዜጠኞች ቦታ ነው። ከፍታ ወደ 26 ሜትር ከመሆኑ እየተነሳ ሙቀት የማይረብሽ የማይስቸግር ከመጋረጃዎቹ በስተኋላ አስፈላጊ የሆኑ ድጋፍ ሰጪው ሲስተሞች ሁሉ እየተዘረጉለት መሆኑን ለመናገር ይፈልጋሉ። ይህ አዳራሽ ከሶስት ሺህ እስከ አራት ሺህ በወንበር ሊይዝ ይችላል ፕላትፎርሞች አሉ። የመጀመሪያዎቹ የሀገሪቱ ዋነኛዎቹ አምስቱ ስትራቴጂክ ኤሪያዎቹ አይቲ አለ እዛ ጋ ዲጂታል ኢኮኖሚና ትራንስፖርት የሚባለው አይቲን ነው የሚያመለክተው። እዚ ጋር ቱሪዝም ነው፣ እዚ ጋር ግብርና ነው፣ እዛ ጋ ማኒፋክቸሪንግ ወይም ኢንዱስትሪ ነው፣ ማይኒንግ ነው። አምስቱ ዋነኛዎቹ ስትራቴጂክ ኤሪያ የሆኑ አምስቱ የልማት ምሰሶዎች እዚ ጋር ታይተዋል። ሌሎቹ ከዚህ በኩል የምናያቸው ደግሞ ከነዚህ ተመርኩዞ ያሉ የፕራይቬት ሴክተር እና የመንግስት ልማት ድርጅቶች ናቸው። እንደምታዩት እዚ ያሉ ፓቢሊኖች በዛ በኩል ያሉ ቡዞች በተለያየ ዲዛይን ውስጥ ተዘጋጆት፣ እዚህ ጋር ወደ አምስት አይነት ዲዛይኖች እናገኛለን። እዚ ጋር ፓቢሊኖቹ የተዘጋጁ ታይታይ ነው። እዛ ጋር ደግሞ በሱቅ መልኩ የተዘጋጁ ቡዞች አሉ። ሱቅ ነው የሚመስሉ ቡዞቹ። እዛ ደግሞ ሲንግል ቡዝ ነው አለው። ከጀርባ ደግሞ ሌላ አይነት ዲዛይኖች ይታያሉ። ሰው እዚህ ጋር ሲገባ አንድ ወጥ ነገር ብቻ ሳይሆን የተለያየ ነገር እያየ እየተደሰተ የምንቀሳቀስበት ሴንትራል ስክሪኑ አንድ የሚሰጠው እንትን አለ፣ የሚሰጠው ቅርጽና እንትን አለ። እዚህ ጋር የተሰሩት ብዙዎች በተለያየ መልኩ መዘጋጀታቸው አንድ የሚሰጠው እይታ አለ። ስለዚህ ሰው ተደሰቶ ነው የሚወጣው። ከሚያዩ ፕሮዳክት ባሻገር እንዴት እንደተደራጀውም አደረጃጀቱም ደስ ይላል፣ ይስባል። አስቀድሜ እንዳልኳቸው ይሄ የኤግዚቢሽን ሆል ብቻ ሳይሆን ለስብሰባ ያገለግላሉ። ታች ያሉ ሁለቱ መድረሻዎች ለስብሰባ ያገለግላሉ፣ ለኤግዚቢሽን ያገለግላሉ። ለምሳሌ እዚህ ጋር የዚህ ሎቢ ነው፣ መቀበያዎች ናቸው። የዚህ የኤግዚቢሽን መቀበያ ነው። እነዚህ ከግራ ቀኝ የምታዩቸው ከግራ ቀኝ የምታዩቸው መቀበያዎቻችን ናቸው። ከዛ ወደ ስብሰባ አድራሽ ይገባል ማለት ነው። ይሄ ስብሰባ አድራሽ ነው። ባለፈው የምረቃ ስነ ስርዓት የተካሄደው እዚህ ጋር ነው። ፐርፐዙ ለስብሰባም ለስብሰባ ለኤግዚቢሽንም ይሆናል ማለት ነው። ለኤግዚቢሽን የሚያሰኘው ነገር ምንድን ነው? በዚህ በመስመር ላይ መሬት ላይ የኤሌክትሪክ መስመሮች አሉ፣ ላይኖች አሉ። በመሬት ላይ የኤሌክትሪክ መስመሮች ስላሉ በቀላሉ የማሳያ ቦታ ቡዝ ሰርቶ ኤሌክትሪኩል ማግነት ስለሚቻል ነው። ሙቀት ምናምን አይረብሽም። ቁመቱን እንደምታዩት 26 28 ሜትር ነው። እንቀጥል። አሁን ያለነው ሶስተኛ ፎቅ ላይ ለካፌ ያዘጋጀነው ነው። ለካፌ ለክራይ ያዘጋጀነው ቦታ ላይ ነው። ይሄ ቦታ እንደምታዩት ሲነሪው በጣም ደስ ይላል። አብዛኛውን የዚህ አካባቢ ቦታዎች ማየት የሚቻልበት እና ውጭው እጅግ አረንጓዴ ሆኖ የምታዩት ነው። አረንጓዴ የምታዩት ከሆነ ክረምት ይመስላል። አይደለም እንዴ? በካሜራዎቹ መማየት ትችላላቸው። እኛ ደግሞ አረፍ እንበል። ቪው በጣም ደስ ይላል። እዚህ ጋር እንደምናየው የአረንጓዴ ቦታው በግቢያችንና ከግቢያችን ውጭ በጣም በጥንቃቄ እየለማ ያለ ነው። እኛ በኮሪደር ልማት አካል ውስጥ ያለ ነው። የኮሪደር ልማት ውስጥ የሚደረጉ የሚሰሩ ጉዳዮች በሙሉ እኛንም የሚመለከታል። ተመጋግበንና ታናብን ተናበን ነው የምንሰራው። የከተማ አስተዳደሩ በጣም የቅርብ ክትትል ነው በዚህ አካባቢ የሚያደርገው። የዚህ አካባቢ ውበት ምናልባት ምስጋና የሚገባ ከሆነ ለከተማ አስተዳደሩ ነው። አብረን ነው እየሰራ ነው። የነሱ የቅርብ አመራር ባይኖር ኖሮ ይሄ ወደዚህ አይመጣም ነበር። ከላይ እንግዲህ በአንድ ላይኛው የኮቶቤ አካባቢ የሚመጣው ወንዝ አለ። ያ ወንዝ እኛ ግቢ ስገባ በመሬት ስር ነው በካልቨርት ነው አልፎ ታች የወጣው እዚ ጋር አይታየው ስለዚህ ምናልባት ከዚህ ቀደም የነበረውና አሁን ያለው ገጽታ በምናይበት ጊዜ ይሄ ሰፈር አካባቢ በጣም ተለውጧል። እንደ ኮንቨንሽንነት ብቻ ሳይሆን አካባቢውን ራሱ በጣም እንደወጥቷል ብለን ነው የምናስበው። እንግዲህ ኢኮኖሚያዊ ጠቀሜታ በምናይበት ጊዜ የሀገሪቷን የኮንፈረንስ ቱሪዝም ተወዳደርነትን በጣም ነው የሚጨምረው። የኮንፈረንስ ቱሪዝም ለአንድ ሀገር ኢኮኖሚ ትልቅ ቦታ ነው ያለው። ጎብኚዎች ይንቀሳቀሳሉ፣ ምርቶች ይንቀሳቀሳሉ፣ አገልግሎቶች ይንቀሳቀሳሉ። እነዚያ ዓለም ላይ ያሉት አገልግሎቶች፣ ምርቶች፣ ጎብኚዎች እዚህ መጥቶ ሐሳባቸውን ሊለዋውጡበታል፣ ንግዱ ይካሄድበታል። ስለዚህ ኢትዮጵያን ከአፍሪካ ነው ከተቀረው ዓለም ጋር የሚያገናኝ ቦታ ብለን ነው የምንወስደው። ዓለም ልናገድበት የሚችል ሐሳብ ሊለወጥበት የሚችል ቦታ ነው ብለን ነው የምንወስደው። ማዕከላችው ሞቶ ኢኖቬሽን ኤክስቼንጅ ሴንትር ይባላል። ኢኖቬሽን ኤክስቼንጅ ሴንትር ወይም ፈጠራዎች የፈጠራ ሀሳቦች የምንለወጡበት ቦታ ነው። ስለዚህ ከኛ ሞቶ ጋር ከኛ እሳቤ ጋር የሚሄድ ነገር ነው እዚ ጋር የምንሰራው እሳቤው የከተማችንን ሀገራችንን ስምና ደረጃ ከፍ የማድረግ ላይ የራሱ ሚና የሚጫወት ብለን ነው የምንወስደው እዚ ያለው በዚህ ቃል እዚህ ያለንበት አሁን የመጨረሻ ፎቅ ላይ ነው። በዚህ በመጨረሻ ፎቅ ላይ የምናገኛቸው ሁለት አብይ ጉዳዮች ናቸው። የመጀመሪያው ጋ ጋለሪ ነው። ጋለሪ እንደመሆኑ ጋለሪ የምታየው ውስጡ ነው የምታየው። ወደ ጋለሪ ለመግባት መግባት ሁለት ላይ ነው። ጋለሪ ቀጥሎ ነው የምታየው። ይሄ ብሬክ ቦታ ነው። ብሬክ የሚደረግበት ቢቱቢ ውይይት የሚደረግበት ጂቱጂ ጂቱቢ ወይም ብዝነስ ለብዝነስ ብዝነስ ከገቨርንመንት ጋር ገቨርንመንት ከገቨርንመንት ጋር ውይይት የሚደረግበት ብሬክ አውት ቦታ ወይም የሻይ ማረፊያ ቦታዎች ናቸው። እዚጋ ከውጭ የምናያቸው አድራሾቹ የሚጀምሩት ከዛ ከላይ ነው የሚጀምሩት ከዛ ጥግ እስከ ሌላኛው ጥግ ስምንት ሲንዲኬት ሩሞች ናቸው የምንሉት። ስምንት ሲንዲኬት ሩሞች ወይም አነስተኛ እና መለስተኛ አድራሽ ሆዎች ማለት ነው። እንደውም ወጥ የሆነ ጋለሪ አለን ውስጥ፣ ወጥ የሆነ ጋለሪ አለን። ይሄ ብሬክ አውት ቦታዎቹ ይቀጥላሉ። ብሬክ አውት ቦታዎቹ የሻይ ቡና ቦታዎች ራሳቸው በጣም ሰፊ ናቸው። ውስጡ ጋለሪ ኮንሰፕት ስላለው ከዛ ነው ደምቆ ከዳር እስከ ዳር ሳቢ እንዲሆን ተደርጎ እንግዲህ ጋለሪ ሳቢ መሆን አለበት አይደል? አዎ። እና በዛ መልኩ ነው የምናየው። አዎ አዎ። እስካሁን የምናያቸው ቦታዎች ከዳር እስከ ዳር ይሄ ብሬክ አውት ወይም ለሻይ ለቡና የሚታረፍበት እዛጋ ሻይ ይቀርባል። ሻይ ቡና ይቀርባል። ከዛ ሻይ ቡና ሊቀርብበት የሚችል ነው። ሰዎች እዚ ጋር አርፎ የሚወያዩበት ነው። ሀሳባቸውን የሚለወጡበት ነው እና በዛን ጊዜ ሀሳባቸውን በሚለወጡ በሚቀመጡበት ጊዜ ደስ ብሏቸው እንዲቀመጡ ነው። እዚ ጋር ስዕሎች፣ ቅርጻቅርጾች እዚ ጋ የተቀመጡበት የተቀመጡበት አይነም ዝ ነገር ነው። ዋና ቁም ነገር ግን ወደ ውስጥ ነው ያለው ይሄ ከ2500 ካሬ በላይ ስፋት ያለው ነው። ይሄ አዳራሽ ይሄ አዳራሽ ጋለሪ ነው ምለው የጋለሪ ማሳያ ነው። ውጭ አይ ነው ሰዎች ከዚህ ከጋለሪ በኋላ ከወጡ በኋላ የሚያርፉበት ነው። ሻይቡና የሚሉበት እና የሚያርፉበት ነው ውጭ ያለው። ዋናው ግን ይሄ ጋለሪ የምታይበት ነው። ጋለሪ በምታይበት ጊዜ ልክ በመጨረሻዎቹ በሮች በኩል ይገባል። መካከል ያሉ ሁሉ በሮች ይዘጋሉ። ከታየ በኋላ መጨረሻ ላይ በነዚህ በሁለቱ በሮች የሚወጣበት ነው። በጋለሪ ጊዜ መካከል ላይ ያሉ ወደ ስድስት የመሆኑ በሮች ዝግ ነው የመሆኑት። የዚህ አዳራሽ ፐርፐስ ጋለሪ ብቻ አይደለም፣ የስዕል ኤግዚቢሽን ማሳያ ብቻ ሳይሆን ሲንዲኬት ሩም ነው የመሆኑ። ለምሳሌ ይህ ውጥ ሆኖ ያለው አዳራሽ ስድስት ቦታ ነው የሚከፈለው፣ ስድስት አዳራሽ ነው የሚወጣው። አምስት ግርግዳዎች ለምሳሌ አንዱ ግርግዳ ከዚህ ጋር ተነስቶ ጣሪያ ላይ ሄዶ ወደ ውስጥ ይገባል። ጋለሪ መሁማ ማማረክ ስንፈልግ ግርግዳዎቹን እናፈርሳቸዋለን። ሪትራክተብል ወል ነው ባሉ ሪትራክተብል ወሉ ይፈርስና ወደ ውስጥ ይገባል። አሁን ያለንበት ለጋለሪ ነው። ሲንዲኬት ሩም አው ሲንዲኬት ሩም ሲማ ማማረክ ሲፈልግ ይዘጋጋሉ፣ ይከፋፈላሉ፣ ፓርቲሽን ይኖራሉ። ስለዚህ ሪትራክተብል ወይም በፓርቲሽን የሚከፋፈሉ የሚከፋፈል አደራሽ ነው። በዛን ጊዜ በሚከፋፈልበት ጊዜ በሮቹ ዋጋ አላቸው ማለት ነው። በዛን ጊዜ ነው በሮቹ ዋጋ የሚመሯቸው። በጋለሪ ጊዜ በጋለሪ ጊዜ ዋጋ ያለው በር አራት ብቻ ነው። ሁለት መግቢያ፣ ሁለት መውጫ። አሁን ያለንበት አዳራሽ መለስተኛ መካከለኛ ከምንለው ነው። መለስተኞቹ ከወደ ኋላ ናቸው። ይሄ መካከለኛ የሚባለው በሶስት መቶና በአንድ ሺህ መካከል ያለውን ተሳታፊዎች ወይም ተስተናጋጆችን ማስተናገድ የሚችል ነው። ስቴጅ ወደዛ ነው። ሳውን ሲስተሙ እና እስክሪኖቹ በዛ በኩል የሚሆኑበት ነው። አሁን ባለበት መለስተኛና መካከለኛ የሆኑ ጋለሪዎች ግ በሚያስፈልጉበት ጊዜ የሚስተናግዱበት ነው። አሁን እዚህ ጋር የሚታዩት ስዕሎችና ቅርጻቅርጾችን ነው። ስለዚህ ፐርፐዙ አንድም ለመሰባሰቢያ፣ ሁለትም እንደዚህ አይነት ጋለሪዎችን ለማሳየት ነው የሚያገለግሉት በአጠቃላይ በዚህ ፎቅ ላይ የሚታዩት ያሉት ፋሲሊቲዎች ፐርፐዛቸው አንድ ጉዳይ ብቻ አይደለም፣ ማልታዊ ፐርፐዝ ናቸው። ስፈለግ እዚህ ለምሳሌ መካከለኛ ሆነ ጋለሪ የተካሄደበት ስብሰባ የሚካሄድበታል ማለት ነው። በሚቀጥሉበት በትልቁም እንዳያችሁት ጋለሪ ይሆናል፣ የመሰባሰቢያ ይሆናል። ያሉን ፋሲሊቲዎች የተለያየ አገልግሎት እንደሱ ታስቦ የተገነቡና የተገነቡ የተዘጋጁ ናቸው። የኮንቬንሽን ማዕከላችን የግዝ ማዕከላችን በውስጡ የሚመኘው እንዲመጣ የምንፈልገው በዓለም ላይ ሰላም ነው። በዓለም ላይ በሀገራችን፣ በአፍሪካ፣ በሁሉ ቦታ ሰላም እንዲመጣ ይፈልጋል። ሰላምን በተለያየ ቋንቋ እዚህ ጋ አማርኛ አለ፣ በእንግሊዝኛ አለ። በተለያዩ የዓለም አቀፍ ቋንቋዎች ሰላምን እንሰብካለን። እንቀጥል። እዚህ አንድ ሶስት ነገር መናገር ፈልጋለሁ። የመጀመሪያው አምፊ ቲያትሩ ቦታ ወይም አውትዶር ፐርፎርማንስ ወይም አውትዶር ኤግዚቢሽን የምነው ቦታ ነው። እዚ ጋር የምናየው አንደኛው የአውትዶር ወይም የአምፊ ቲያትር ኤሪያው ነው። ከዚህ ቀጥሎ የሚታዩ እነዚ መኪናዎች ያሉበት ቦታ እሱ ራሱ የቻለ የአምፊ ቲያትር ቦታ ነው። ከሱ ቀጥሎ ደግሞ ትልልቅ መኪናዎች ያሉበት ከአጥሩ ወደዚህ ሶስተኛው ሌር ነው ያለው። ስለዚህ ይሄ ቦታ ሶስት ሌር ነው ያለው። ትልቁ ይሄ ነው በአጠቃላይ ወደ አስራ አምስት ሺህ ካሬ ስኩዌር ካሬ ሜትር የመሆን ቦታ ያለው ሲሆን በአንድ ጊዜ ከዚህ ጀምሮ እስከ ላይኛው 50 ሺህ ሰዎችን ማስተናገድ የሚችልበት ነው። ፐርፖዞቹ ወደ ሶስት ጉዳዮች ናቸው። የመጀመሪያው አውትዶር ፐርፎርማንስ ሙዚቃ ዝግጅት በሚኖርበት ጊዜ ነው። ሁለተኛው አሁን ኤግዚቢሽን እንደምታይበት ነው። እዚጋ የምታዩት ይሄ ኤግዚቢሽን ነው። ከላይም የኢንዱስትሪያል ፕሮዳክት ኤግዚቢሽኖች አሉ። የመኪና ኤግዚቢሽን አለ በላይኛው ላይ። ከዛ ቀጥሎ ሌላው እንደዚህ የምናይበት ነው። ስለዚህ ለአውትዶር ኤግዚቢሽን የሚያገለግልበት ነው። ሲፈለግም የመጀመሪያው የላይኛዎቹ ለቪአይፒ ፓርኪንግ ሆኖ ሊያገለግሉ የሚችልበት ነው። በዚህ በኩል የምናያቸው ህንፃዎች፣ ሬስቶራንቶች ይታዩበታል። ለምሳሌ ይሄ ሬስቶራንት ነው፣ አዲስ ካትሪንግ ኦልሬዲ ዚጋ ከፍቷል። እዚህም ወጣ ብሎ ያለው ይሄ ሬስቶራንት ነው። ወደ አራት የሆኑ ሬስቶራንቶች አሉ። በዛኛው ህንፃ ውስጥ ሶስት የመሆኑ ባንኮች አሉ። በድምሩ ወደ 38 የመሆኑ ኢንተርፕራይዞች አሉ። በዚህ ውስጥም ወደ 20 የመሆኑ ኢንተርፕራይዞች እንደሚገቡ ይታሰባል። ከዚህ ህንፃ በደቡብ በኩል የምናየው የሆቴሉን ህንፃ ነው። የሆቴሉ ህንፃዎች አስቀድሜ እንደነገርኳቸው ስድስት የመሆኑ የቢልዲንጎች አሉ። እነዛ ሪፈርኒሽድ ሆኖ ለአንድ ሺህ በሚይዝ አልጋ እንደሚደራጁ ተደርጎ እየተሰራ ያለበት ነው። ስለዚህ ግቢያችን ከቦሌ አየር መንገድ በሁለት መንገድ የሚመጣበትና ፍጥነቱን በሚያሳጥር መልኩ በኮሪደር ልማቱ የለሙ መንገዶች ያሉበት በግቢ ውስጥ ሁለት ሺህ የመሆኑ መኪናዎችን ማስተናገድ የሚችል ግቢ እጅግ ሰፊና ወደ 40 ሄክታር የሆነበት በአንድ ጊዜ አስር ሺህ የመሆኑ ተስተናጋጆችን ወይም የስብሰባ ተሳታፊዎችን ማስተናገድ የሚችል በአውትዶር ኤግዚቢሽኑ ላይም እስከ 50 ሺህ ሰዎችን በአንድ ጊዜ መያዝ የሚችል ሰፖርት የሚያደርጉ የመብራት፣ የውሃ፣ የወስ ትሪትመንት አገልግሎት ያሉበት ደጋፊ የሆኑ ደግሞ ኢንተርፕራይዞች፣ ባንኮች ሁሉ በአንድ ጊዜ ያሉት ዋን ስቶፕ ሾፕ ኮንፈረንስ ቱሪዝም የሚያበረታታ ቦታ ብለን መውሰድ እንችላለን ለሀገራችን ትልቁ ጠቀሜታ ለከተማችን ለሀገራችን፣ ሕዝቦች የሚገናኙበት፣ ሕዝቦች ሀሳብ የሚለዋወጡበት፣ ሕዝቦች የሚናገዱበት፣ ኢትዮጵያም ደግሞ ከዓለም የምትገናኙበት ፕላትፎርም ብለን ነው የምንወስደው። አመሰግናለሁ። ክቡራን ተመልካቾቻችን የዛሬው ፖድካስት ዝግጅታችን ይህንን ይመስል ነበረ። እስከ ዝግጅታችን ፍጻሜ ስለተከታተላችሁ እናመሰግናለን። ሰላም።